የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። በቀስታ ተግስ፣ ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ፣ ለብቻ መቃጠል የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የአይናችሁን አእምሮት አረግሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተውነዋል። ኑሯችን ይቅደም፣ ልጆቻችን ይቅደሙ ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን። በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የአይናችሁን አእምሮት አረግሷለሁ። የዚህ ጊዜ ምን ሁን አለ። በቀስታ ተክዝ። ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትሉ ሌላ ሰው እንዳውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚጣጠን፣ የሚቀበር፣ የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው። ምግብ የሆነ ትከሻዬን የሚከብደኝ መንፈስ አለ ብትል ውጊያውን ያላወቀ ሰው ትቀልዳለህ። አሁን ክሬዚ ልትሆን ነው መሰለኝ ነው። በቤቱ እየተመላለሱም የማያምኑ ሰዎች እማይረዱ የማያስተውሉ ሰዎች በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረግሰዋል። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረግሰዋል። ችግራችሁን የማይሰሙ ሀሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን አው መቅደሴንም ምን አድረጋለዋል አረክሷለሁ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በህይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም፣ አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው። በቀስታ ተክዝ ስም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ደግሞ የምንማረው አርምም ኢረ የሚል ይሆናል። በዝምታ ተክዝ ይላል። እስቲ በሉት በዝምታ ተክዝ። የሚገርም ነው በቀስታ ተክዝ በቀስታ ተክዝ። ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ ለብቻ መቃጠል። ይህንን ቃል የሚነግረን ሕዝቅኤል ነው። ሕዝቅኤል ማለት እግዚአብሔር ጉልበቴ ነው የሚል ስም የተሰጠው ነው። አምላክ ጉልበቴ ነው። አምላክ ብርታቴ ነው። አምላክ ኃይሌ ነው። ሀዛቅ ማለክ በዕብራይስጥ ብርታት፣ ጉልበት፣ ጥንካሬ ሲሆን ኤል ሲጨመርበት እግዚአብሔር ብርታቴ ነው እግዚአብሔር ጉልበቴ ነው ማለት ነው። ይሄ ታላቅ ነቢይ ነው። ከነቢያቶች ትልቁ የሚባለው አንዱ ኢሳይያስ እና ሕዝቅኤል፣ ኤርሚያስ ትልቅ የነቢያት አባቶች የሚባሉ ናቸው። በመንፈሳዊ ኃይልና ጥበብ በደም የተዋጀ እግዚአብሔር ክብሩን የገለጠበት ሕዝቅኤል፣ አንድ ወቅት ላይ ኑሮውም ጊዜውም ዘመኑም እንደ ዘመኑ እንደ ወቅቱ ሆነና እግዚአብሔር ሲጠራው የሰው ልጅ ሆይ እንዲህ በል አለና የአይንህን አምሮት በቁጣ ወይም በመቅሰፍት እወስድብሃለው፣ አለው ከሱ ጀመረ። የሚገርም ነው። ግን በዚህ ጊዜ አለ በቀስታ ተክስ። በምን ተክዛል? ዋይ አትበል። ጊዜው ዋይ የሚያሰኝ አይደለም። ዘመኑ ዋይ የሚያሰኝ አይደለም። ወቅቱ ዋይ የሚያሰኝ አይደለም። ዋይ ብትል ይቀልዱብሃል፣ ያሾፉብሃል። ግን በቀስታ ተክስ፣ በቀስታ ተክስ ለሟቾችም አታልቅስ። ህዝቅኤል 24 ቁጥር 17 ላይ እንገኛለን። በቀስታ ተክዝ። በጣም ይገርማል። በደንብና ስናስበው ብዙዎቻችን ይሄ ችግር አለብን። እግዚአብሔር ህዝቡንም ዝም ሲል ትካዚዎቹ ሁሉ ሌላው የሚካፈለው አይደለም። ስለዚህ ምን እንሆናለን ማለት ነው። በቀስታ ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ እድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ህይወታችን ውስጥ ይቀመጣል። እና እንዲህ አይነቱን ህይወት ምን አለ ታዲያ፣ በቀስታ ምን አለም በቀስታ ነገሩኝ፣ በቀስታ ተክዝ። በዚህ ሁኔታ ውስጥ ሶስት አራት መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል። ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በላንተ አለው እነሆ የኃይላችሁን ትምክት አረክሳለሁ፣ የምናችሁን ትምክት። በጣም ይገርማል። አንደኛው ይሄ ነው፣ የኃይልን ትምክት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክት፣ አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲ ይመካል፣ አንዳንዱ በተመረቀበት ይመካል አንዳንዱ በሙያው ይመካል። አንዳንዱ በኑሮ ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በህይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክት አረክሰዋለሁ በስልሳው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥብጥ ያለበት ዘመን ነው፣ እና በዛው መንገድ ይቆያል ብለን የነደፍ ነው የተማር ነው የጻፍ ነው ያነበብ ነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ። ሀሳባቸውና ቃላቸው መረከሰ። የኃይልህን ትምክት ምን አደረጋለሁ? አለ፣ አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ሚስጥራቶች እኮ በህይወት ውስጥ ትልቁ ትልቁ የህይወት መርህን የምናገኝበትና ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክት አረግሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃለው የኃይልህን ትምክት አረግሰዋለሁ፣ አንደኛው ነው። ሁለተኛ፣ የአይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የአይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም ለካ አይደለም። በሕይወት ውስጥ የመርህ ነገር አግኝቻለሁ ቆንጆ ሀሳብ ተምር ያለው ጥሩ የኢኮኖሚስት እውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል፣ ለካ ረክሷል። በቃ ይህ ትምህርት የኑረዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ ለካ የለም፣ የአይንህ አእምሮትን አርክሶታል። የአይንህ አእምሮት በእይታ ውስጥ መበላላት ማለት ነው። የአይንህን አእምሮት አረክሰዋለሁ። ይገርማል። የምናየው ነገር ሁሉ ይለወጣል። ጥሩ ያልነው ጥሩ አይደለም፣ መልካም ያልነው መልካም አይደለም። አንዳንዴ ክፉ ያልነውም ደግሞ ክፉ አይደለም። እና ገና ክፉ አይደለም ያልነው ክፉ እስኪሆን ድረስ እድሜ እየፈጀን ነው፣ እስክናውቀው አንዳንዴ ደግሞ መልካም ያልነው ክፉ ሆኖ ይገላበጣል። በአይናችን መልካም የመሰሉ ነገሮች ሁሉ ውስጣቸው ሌላ ጥፋት ያዘሉ ናቸው። የአይንህን አእምሮት አረክሰዋለሁ። እንደነ ክሌ ብለን ወደፊት በአይናችን አይተን በጆሯችን ሰምተን ትልቅናታቸውን ስናደንቅ አድናቆታችን ውስጥ የማይዘልቅ ነገር እናገኝና የአይንህን አእምሮት ምን አረገዋለሁ? አረክሰዋለሁ እንበላለን ብለን የምንበላው በራሱ ጤናን የሚከለክል ወደ ነው አይተነው አፍቅረነው የለበስነው ልብስ ቡዳ ያስበላናል። የአይናችሁን አምሮት አትናገሩ፣ አረግሷለሁ። ስለዚህ በዚህ ጊዜ ምን አለ? ቀስ ብለህ ተክስ፣ ቀስ ብለህ ተክስ። ትልልቆቻችን ሲጨክኑ ያስተማርናቸው ልጆች ባህሪያቸው ሲለወጥ ቤታችን ከባህሪያችን ጋር ሲጣላ የገዛ ፈቃዳችን በህይወት ውስጥ ሲፋለም አኗኗራችን ውስጥ ማንነት ጠፍቶ ስንጨነቅ ለእኛ ያምራል ያለው ነገር አለ። ለካ አይደለም ኢትዮጵያ ውስጥ ያለው ህዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንዲሁ አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የአይናችሁን አእምሮት አረግሰዋለሁ ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጡላል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። ከዛ ተቀመጠ እንጂ አለበሳችሁት ምን ሆነ? የአይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል? እግዚአብሔርን ተውነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን። በልጆች ህሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የአይናችሁን አእምሮት አረግሶሃለሁ። የዚህ ጊዜ ምን ሁን አለ። በቀስታ ተግስ፣ ማንም አይስማህ። ከዛ ደግሞ ሶስተኛው ሶስተኛው የነፍሳችሁን ምኞት አረክሰዋለሁ። የምናችሁን ምኞት ከነፍሳችን ውስጥ የቀባውን መርህ አወጠዋለኋል በነፍሳችን ውስጥ የተማር ነውን ለስጋችንም አጠቃላይ ለኑሯችንም ብለን በአለማዊ እይታ ላይ ብቻ አስበን የሄድንበትን መንገድ እሱን የነፍሳችሁን ያው የነፍሳችሁን ምኞት አረግሰዋለሁ። ስንት ነገር ተመኝታችሁ በምኞታችሁ ምኞት ሆነ ቀረ የምትሉት አለ እኮ። ምኞት ብቻ ሆኖ ቀረ። ስማር ደክሜ፣ ስወጣ ሮጬ ተመላልሼ፣ በእንዲህ አይነት ጉዞ ደክሜ ቤተሰብ አግዛለሁ ብዬ እረዳለሁ ብዬ ፍቅሬን ገነባለሁ ብዬ ነበረ። ይህ ግን ሁሉ ምኞት ሆኖ ቀረ። ሀሳቤ ቅዴ፣ ፕላኔ እንደዚህ አልነበረም፣ ግን አሁን የለም፣ ምኞት ሆኖ ቀረ። የነፍሳችሁን ምኞት አረግሰዋለሁ። የእግዚአብሔርን ነገር አልተመኘንም። አየ በአይን አእምሮታችን ውስጥ መስቀሉን አላየንም። ሰማይ ክብሩን አልወደድንም። ባለን ጉልበት ተመክተናል። እይታችን በሙሉ ሌላ ነው። ስለዚህ እግዚአብሔር የሆነው ነገር ቶሎ አይገባንም። ቶሎ ስላልገባን፣ እስኪገባን ጊዜ ድረስ፣ አቅማችን እስኪደክም ድረስ፣ እስክንመለስ ድረስ በጣም ጊዜ እናባክናለን እና የነፍሳችሁን ምኞት አረግሳለሁ። የስልሳው ዘመን ምኞት ሌላ ነው። የአሁኑ ዘመን ምኞት ሌላ ነው። የሰማንያዎቹ ዘመን ምኞት ሌላ ነው። ያኔ የተወለደው ሌላ ነው። አሁን የተወለደው ሌላ ነው። የነፍሳችሁን ምኞት አረክሰዋለሁ። ሁሉ ሌላ ሆነብን። የእኛ የሆነው ሌላ ሆነ። አንዳንዴ ውስጥም በኩል ሌላ እንሆናለን። ከአካላችንም እንጣላለን፣ ከአእምሯችንም ጋር እንጣላለን። አንዳንዴ ጠቡ ከውስጥ ይጀምራል። አየ የነፍሳችሁ ምኞት አርክሰዋለሁ። በዚህ ጊዜ በቀስታ ተክዝ። ለማንም አትናገርማ፣ ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትውሉ ለሌላ ሰው እረ እንደውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ፣ እስቲ የሚጣጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው። ምግብ የሆነ ትከሻዬን የሚከብደኝ መንፈስ አለ ብትል ውጊያውን ያላወቀ ሰው ትቀልዳለህ፣ እንዲህ አሁን ክሬዚ ልትሆን ነው መሰለኝ፣ ነው የሚሉ። እንደዚህ ነው እኮ የሚሉ፣ በብዛት ይሄን ነው የሚሉ። እንዲህ ነው ተበላሽቷል። በቀስታ ተክዝ፣ በቀስታ በዝግታ ተክዝ። አየህ አራተኛ አራተኛ፣ መቅደሴንም አረክሰዋለሁ ምንን ስንተኛ ነው? ሄ አራተኛው መቅደሴንም አረክሰዋለሁ። በቃ እግዚአብሔር ሰዎችን የሚያይበት የሚሰማበት ካህናቶችን የሚያደምጥበት ዲያቆናቶችን የሚባርክበት ከዛም በላይ ደግሞ እነሱ ተባርከው የሚባርኩበትን ቤተ መቅደስንም አረግሰዋለሁ። በቃ ይረግሳል፣ እንዲውዳቅ ይሆናል፣ ይናቃል፣ ይቃለላል። በቤቱ እየተመላለሱም የማያምኑ ሰዎች እማይረዱ የማያስተውሉ ሰዎች በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረግሰዋለሁ። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረግሰዋለሁ። ችግራችሁን የማይሰሙ ሀሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን አው መቅደሴንም ምን አረግሰዋለሁ አለ። በዚህ ጊዜ ታዲያ በብላል በቀስታ ተግስ፣ በቀስታ ተግስ። ሰዋይ ስማ፣ እናታት ስማ፣ ባላይስማ አትስማ፣ ባላይ ስማ፣ ወንድማይ ስማ፣ ልጃይ ስማ። ብቻ አንተ ተኝተህ ተቃጠል በቀስታ ተክዝ። ከሰሙዋ ምንም አይረጉልህም፣ ቢሰሙም ያሾፉብሃል። እንዲህ አይነት ነበረ የህዝብ የህዝብና፣ ዛሬ እኛ አንድ ነን። በቀስታ ተክዝ። ትልልቆቹ በደንብ ሲያጠፉ፣ በቀስታ ተክዝ። ብርቶቹ በደንብ ሲያዋርዱ፣ በቀስታ ተክዝ። አማራጭ የለም፣ የለም ሰሜ የለህም፣ አድማጭ የለህም አክባሪ የለህም። ወዳጅ የለህም። እግዚአብሔር ብቻ ነው። ጌታ ሆይ፣ እነዚህን የመቅሰፍቶቹን ዘመን አንተ ካላራክልን ትካዜቻችን ሁሉ የውስጥ መብገድ ነውና ይቅርበልን ማለት ይኖርብናል። መቅደሴን አረግሰዋለሁ ዋለና መጨረሻ ላይ የሕዝቅኤል የነቢዩ ሚስት ሞተች ሞተች ስሙ ምን ነበረ? ሕዝቅኤል፣ እግዚአብሔር ኃይሌ ነው፣ እግዚአብሔር ጉልበቴ ነው አደል ያለው በነቢዩ ላይ ደረሰ። እግዚአብሔር ጉልበቴ ነው ብሎ ነበረ። የኃይልህን ትምክት አረክሰዋለሁ። አዮች ነቢዩ ራሱ ከነቢዩ ጀመረ የህዝቡ ውድቀት። ዛሬም ውድቀታችን ከእግዚአብሔር ቤት ነው የጀመረው። በእግዚአብሔር ቤት ስለጀመረ ትውልድ ጠፋ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በህይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም። አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው፣ ውስጣችን አይቀመጥም። በዚህ ጊዜ በቀስታ ተክዝ፣ ትማራለህ፣ ትማራለህ። አእምሮ እምቢ ሲል በቀስታ ተክዝ። አዎ፣ በቀስታ ተክዝ። አርምም ግኤረ ይላል። አቤት፣ አቤት፣ በቀስታ ተክዝ፣ በዝምታ ተክዝ። እና ምንሆን አሁን ብዙ ነገር ለምደናል እኮ አሁን በቃ ክፉን ክፉን እየሰማን ለመድነውና ትካዜዎቻችን ሁሉ አሁን በቃ ቆመ። ከዚህም በኋላ ደግሞ እንዲህ አለ፣ አንተ ነብይ ዋይ አትበል አለው። ዋይ አትበል፣ ዋይ የሚባልበት ዘመን አይደለም። ዋይ ብትል ማንም ስለማይሰማህ ዋይታ መሾፊያና መቀለጃ ነው። ዋይ አትበል፣ ውይ አትበል እና ምንሆን በቀስታ ተክዝ አያቸው። እግዚአብሔር ብረቱን ያብዛልን። ይሄ ነው የእኛም ችግር ትካዜዎቻችን አንዱ ለአንዱ የሚያደምጠው አይደለም። መኮራመት የበዛበት ዘመን ነው በሀሳብም ሆነ በሕይወት፣ እንደ ሀገርም እንደ ታሪክም እንደ ሕዝብም እንደ ሃይማኖትም ሁሉ በቀስታ ተክዝ ነው። አሁን ይሄ ታላቅ ነቢይ ጩኸት እንዳያሰማ አስጠነቀቀው። ከዛ አለኝ የሚለውን አጣ፣ ባለቤቱን አጣ፣ ብቻውን ሆነ፣ በዝምታ ቀበረ። ዛሬ በዝምታ የምንቀብረው እኮ ብዙ አለ። ድሮ ቀረ እኮ መቃብርም፣ ሞትም፣ ክብርም ድሮ ቀረ። ኖረውም ሞተውም የሚከበሩበት ዘመን አለፈ፣ ብዙ አለፈ። ዛሬ እኮ በቃ ዝም ብለ ነው የምቀብረው። ስለዚህ ዋዬ የለም፣ በቀስታ ብቻ ተክዝ ነው፣ በቃ አለቀ። ይሄ ሆነ። ከፍቅር በረከት ራቀን። የምንታይበት ዓይን ተለወጠ። የጠላትነት መንፈስ በረታ። ሀሳባችን ውስጥ የሚጉላላ የሆነ ተጭነን የመጣ ነው ወይም ተሰጥቶን ጉጣ የምንለው የማይወጣ በመንፈስ የተያዘ ፍልስፍና ባህሪያችን ውስጥ ገባ። ምሁራኖች ያለቻችኋቸው ትልልቆቹ ከስነ ምግባር ርቀዋል። ድምፆቻቸው ሁሉ ከሰብአዊ ህይወት እንደው የሚስተካከል አይደለም። ብልሽት ሽት ሽት ያለ ነው። ይሄን ሁሉ ስለምታይ በቀስታ ተክዝ። ይሄ ነው እግዚአብሔር አምላክ ምረቱን ያብዛልን። በመጨረሻም ታላቁ ነቢይ መጠምጠሚያህም በራስህ ላይ አድርግ፣ ጫማህም በእግርህ ላይ ይሁን፣ ዋይ አትበል፣ አታልቅስ በኃጢአታችሁም ትሰለስላላችሁ እርስ በርሳችሁም፣ በዚህ ጊዜ ታንጎራጉራላችሁ እርስ በርሳችሁም ምን ትላላችሁ? ታንጎራጉራላችሁ። ዛሬ ማንጎራጎር የበዛበት ነው። ሰው ከሰው ሲተያይ አንጎራጉራል። በቃ እና በቀስታ ተክዝ። የዘመናችን ጠቅላላ የውድቀት ምልክቶች ናቸው እነዚህ አራቱ የኃይላችን ትምክት የዓይናችን አምሮት የነፍሳችን ምኞት የቤተ መቅደሱ መርከዝ አንድ ጋር ተያይዞ ህለውናችንን ጎድቶት ትካዜዎቻችን መካከል እለት እለት ለየብቻ እንጮኋለን። ለየብቻ እግዚአብሔር ጩኸታችንን ይስማን። የሰማ አምላክ ከሁላችን ጋር ይሆን ትካዜዎቻችንን አርቆልን የኃይል ትምከትን ከውርደትና በመቅሰፍት ሳይሆን በምረቱ ጎብኝቶ የልቦናችንን እና የነፍሳችንን ምኞት የተባረከ ሰማያዊ ቃሉ ያለበት አድርጎ የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። በቅዱስ ስጋው በክቡር ደሙ ታትመን የመንግስቱ ወራሾች ያድርገን። አሜን።